ሰላም እንዴናችሁ? ዛሬን በሌላ አጠር ባለች ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ እንግዲህ አብረን የምንመለከተው ነገር ይኖራል ማለት ነው። ተምኔሉ ላይ እንዳያችሁት እንዴት ኮፒራይት የተላከብንን ሳውንድ ወይም ቪዲዮ እንዴት ቆርጠን ማውጣት እንደምንችል ነው ማሳያችሁ። በስልካችሁ ብቻ የትም ፒሲ ላይ ምናምን መግባት ሳይጠበቅባችሁ፣ በስልካችሁ ብቻ እንዴት ቆርጣችሁ እንደምታውጡ ነው ማሳያችሁ። ኮፒራይት ብቻ ከተላከባችሁ ነው። ኮፒራይት ስትራይክ ምናምን ካለው ቆርጠን እንድንወጣም ላይፈቅድልን ይችላል። ለዛ ኮፒራይት ብቻ ከተላከባችሁ ምንም ቻናላችሁ ላይ ተጽዕኖ የለውም። ኮፒራይት ብቻ ከተላከባችሁ እንደውም ከሶስት ወር ምናምን በኋላ ራሱ ይነሳል። እናንተ ባቆርጡትም እናንተ ምንም ባታረጉትም ከሶስት ወር ምናምን በኋላ ራሱን በራሱ ይነሳል። ለሶስት ወር ብቻ ነው የሚላክባችሁ፣ ከዛ በኋላ ራሱ የሚነሳ ነገር ነው። ግን አይ ቮይሱን ቆርጫ አወጣለሁ ኮፒራይት የሆነብኝን ቮይስ ወይንም ደግሞ ኮፒራይት የሆነብኝን ቪዲዮ ቆርጫ አወጣለሁ ካላችሁ ትችላላችሁ። እኔ አሁን እዚህ ጋ ቪዲዮ እየቀረስኩ ነበር። ካፌ ውስጥ ነበር ቪዲዮውን እየቀረስኩ የነበረው። ከዛ ሰዓት እንግዲህ የተከፈተ ሙዚቃ ነበር፣ ሙዚቃው ገብቶብኝ ሙዚቃው ነው ኮፒራይት የሆነብኝ ማለት ነው። እንዴት እንደምናጠፈው አብረን እንመለከታለን። ወደ ቪዲዮ በመጀመሪያ እንግዲህ እዚሽ ጋር ኮፒራይት ምትሏን እንነካታለን። ከዛ በኋላ እንደምታዩት ሪቪው ኢሹስ ሚላለ እሱን እንነካዋለን ማለት ነው። ከዛ በኋላ ያመጣልናል። እዚህ ጋር እንደምናየው ኮፒራይት የሆነበት ቦታ እዚሽ ጋር ነጭ የሚያሳያችው ቦታና ወደ መሀል ያለችው ደግሞ ነጯ ቦታ ላይ እዛ ቦታ ላይ ኮፒራይት ሆኖብሃል እንቁረጠው ወይንስ እናጥፈው፣ ወይስ የተለያየ ነገር ይጠይቀናል። እሱን እንዴት እንደምታስተካክሉ ነው ዛሬ ማሳያችሁ። በቀጣይ ቪዲዮ ደግሞ እንዴት ቆርጣችሁ ማውጣት ሳይኖርባችሁ፣ እንዴት እዚሁ ላይ ኢሜል ጽፋችሁላቸው እንዴት እነሱ ኮፒራይቱን ያነሱላቸዋል የሚለውን በቀጣይ ቪዲዮ ይላችሁ እመጣለሁ። በአሁኑ ቪዲዮችን ግን እንዴት ቆርጠን ማውጣት እንደምንችል ነው ማሳያችሁ። ጋር እዚህ ኖ ኢምፓክት የሚል አለ፣ እንነካዋለን እሱን። ከዛ በኋላ እንደምታዩት የሚሰጠን ምርጫዎች አሉ ማለት ነው። ኦፕሽኖች አሉ የሚሰጠን ቆርጣ ሀውጣው ቪዲዮን ቮይሱን ቆርጣ አውጣ፣ ወይንም ደግሞ ሪፖርት አድርግ ምና የሚል አለ። እኛ እንግዲህ ቆርጠን ማውጣት ነው ሙዚቃው የምንፈልገው። የቱን ነው የምንነካው? ቀጥታ ከላይ የምትመለከቷትን ማከብላችሁን ቦታ ትነኳታላችሁ። እሷን ከነካችሁ በኋላ ይኸው ከዚህ እስከዚህ ነው ቆርጬ ላውጣ ወይ ሚዩት ላድርገው ወይ ይላችኋል። ይቀጥታል። እዚህ ጋር ሚውት አርገው የሚለውን እዚህ ጋር እንደምትመለከቱት ማከብላችሁ ቦታ ላይ አርጋችሁ ከእናንተ የሚጠበቀው ሴቭ ማድረግ ብቻ ነው። ሴቭ ስታረጉት ሚውት ላርገው ወይ ብላውንም ይጠይቃችኋል። ሚውት አርገው ትሉታላችሁ። ከዛ በኋላ እንደምትመለከቱት እንግዲህ እዚ ጋ ቪዲዮን ኤዲት ማድረግ ይጀምራል ማለት ነው። ፕሮሰስ ይጀምራል። ከዛ በኋላ ከናንተ የሚጠበቀው ክሎዝ አርጋችሁ መውጣት ብቻ ነው እሱ በራሱ ይው እንደምትመለከቱት ራሱን ኤዲት እያረገ ቼክ እያደረገ ነው። እንደገና ኮፒራይት ኢሹ ካለበት መልሶ ይነግረናል። ወይንም ደግሞ ኮፒራይት ኢሹን ካለፈ ወይንም ደግሞ የቆረጥነው ቦታ ውጪ ሌላ ምንም ኮፒራይት ማይኖር ከሆነ እንግዲህ ኮፒራይት የለውም ብሎ ይልክልናል ማለት ነው። ግን ሌላ ኮፒራይት ቦታ የኔ እንደምትመለከቷት አንድ አለች። እሷን እንግዲህ መልሶ ኮፒራይት አለው ብሎ ያመጣልኛል። ከዛ በኋላ በቀጣይ ቪዲዮ እንዴት አድርገን ያን ሳንቆርጥ ሪፖርት በማድረግ ብቻ ማስጠፋት እንችላለን የሚለውን ነው ማሳያችሁ። መቁረጥ አይጠበቅባችሁም እናንተ በኢሜይል ተጻጽፋችሁ ባግራውንድ ላይ ገብቶባችሁ እንደሆነ ሊሆን ይችላል። ከፈለጋችሁ ደግሞ ባግራውንድ ሙዚካ ሪግ የተጠቅም የሆነው ኮፒራይት ፍሪ ነው ብቻ እነሱ የሚያሳምን ነገሮች ከጻፋችሁ በኋላ ከዛ በኋላ ትልኩላችኋላችሁ እነሱ አይተው በትንሽ ጊዜው ይመልሱላችኋል ማለት ነው። እንግዲህ ይመልሱላችኋል ማለት ነው። በዚህ መልኩ ለምሳሌ መንገድ ላይ ዘፈን ገብቶባችሁ ሊሆን ይችላል። ወይንም ደግሞ ሳታቁ ሙዚቃ አስገብታችሁ ሊሆን ይችላል፣ ኮፒራይት ያለው ሙዚቃ በዚህ በዚህ መልኩ ቪዲዮችን ከሰቀላችሁት በኋላ ይሄን የመሰለ ኢሹ ከመጣባችሁ በዚህ መልኩ ሙዚቃው ብቻ ከስር ከታርጋችሁ አርጋችሁ መውጣት ትችላላችሁ ማለት ነው። የሚጠቅማችሁ ለምንድን ነው? ቪዲዮችሁ ከታየ በኋላ ብዙ ቪው ካለ በኋላ አውርዳችሁ ቮይሱን አስተካክላችሁ መለሳችሁ ለመስቀል አይመችም። ብዙ ሰው ስላየው ድጋሚ የማየው እንደገና ደግሞ ዋቻወሩና ቪው ይቀንስባቸዋል ማለት ነው። አሁን ባሳየዋችሁ መፍትሄ ግን ከስር ሳውንዱ ብቻ ነው የምታጠፉ። ሳውንዱን ብቻ ካጠፋችሁ ደግሞ ኮፒራይት አይኖርባችሁም። ዋቻወሩ ይቀመጣል፣ ቪውም ይቀመጣል ማለት ነው። በዚህ መልኩ ሶልቭ ማድረግ ትችላላችሁ። ዛሬ ያመጣሁላችሁ ቪዲዮ ይመስላል። በቀጣይ ቪዲዮ ሳቆርጡ እንዲሁ ብቻ ኢሜይል ተላልካችሁ እንዴት ማስመለስ እንደምችሉ አሳያችኋለሁ። የዛሬው ቪዲዮአችን ይህን ይመስል ነበር። መልካም ጊዜ ቻው።